ጤና ይስጥልን ከሰዓቱ ዜናዎች ጋር ተመስገን በየነ ነኝ ከእኛ ጋር ሁኑ በቅርቡ ለመንግስት ሰራተኞች የተደረገው የደሞዝ ስኬል ማሻሻያ እንጂ የተለየ ጭማሪ አለመሆኑን የፐብሊክ ሰርቪስና የሰው ሀብት ልማት ሚኒስቴር አስታወቀም። የትምህርት ሚኒስቴር በበኩሉ ለመምራን በዚሁ በጀት ዓመት መጀመሪያ የደሞዝ ስኬል የማሻሻል እና ሌሎች እንደ ቤት ያሉ ጥቅማ ጥቅሞችን በማቅረብ ተጠቃሚ እንዲሆኑ ለማድረግ እየተሰራ መሆኑን ነው የገለጸው። የመምራን ተወካዮቹ በቅርቡ ከተደረገው የደሞዝ ስኬል ማሻሻያ ጋር በተያያዘ ባላቸው ጥያቄዎች ላይ ውይይት ተካሂዷል። አበበባዩ ተከታትሎታል። መንግስት ባለፈው ወር የሀገሪቱን የመክፈል አቅም መሰረት በማድረግ ለመንግስት ሰራተኞች የደሞዝ ስኬል ማስተካከያ ማድረጉ ይታወሳል። ይህ ደግሞ በዚሁ በጀት ዓመት መጀመሪያ የደሞዝ ስኬል ማስተካከያ የተደረገላቸው መምህራንን አያካትትም። የፐብሊክ ሰርቪስና የሰው ሀብት ልማት እንዲሁም የትምህርት ሚኒስትር ከጉዳዩ ጋር በተያያዘ የተፈጠረውን ብዥታ ለማጥራት ባዘጋጁት የውይይት መድረክም በጥሮር 2009 የተደረገው የስኬል ማስተካከያ እንጂ የደሞዝ ጭማሪ እንዳልሆነ ተመልክተዋል። የደሞዝ ጭማሪ የሚደረገው ውጤት ተኮር ምዘናን መሰረት በማድረግ በሌላ በኩል የኑሮ ውድነት ማካካሻ የሚሰጠው ደግሞ ወቅታዊ የገበያ ሁኔታዎችን በመለየት መሆኑንም የፐብሊክ ሰርቪስ ሚኒስተር ሪፖርት ያመለክታል። ይሁን እንጂ ለመንግስት ሰራተኞች የተደረገው እስከ አስር እርከን የሚደርስ ማስተካከያ በሐምሌ 2008 የስኬል ማስተካከያ የተደረገላቸው መምህራንን አለማካተቱ ቅሬታን ፈጥሯል። የክልልና የፌዴራል መምህራን ማህበራት ተወካዮችም ያሏቸውን ጥያቄዎች አንስተው ምላሽ ተሰጥቷቸዋል። ጥር ስድስት ና ሰባት አካባቢ የወጣው የደሞዝ ማስተካከያ ነው የሚለው ማን ነው ጭማሪ ነው የሚለው አሁን ነው መጨረሻ ላይ መጥቶ የስኬል ማስተካከያ ማስተካከያው የሚያመጣው የደሞዝ ለውጥ ስላለ ያቺ የደሞዝ ለውጥ ስትነገር የደሞዝ ጭማሪ ተብላ እየተነገረች ሊሆን ይችላል። ይሄ ከአገላለጽ ጋር ተያይዞ ሊታይ የሚገባ እንጂ ስኬል ማስተካከያው የደሞዝ ጭማሪ ነው ተብሎ ሊወሰድ የሚችል ስላልሆነ ደሞዝ ጭማሪ ነው ወይስ ስኬል ማስተካከያ ነው የተደረገው? ኮምፕሊትሊ ደሞዝ ጭማሪ ነው የተደረገው እንዴት ብትሉኝ በፐርሰንት ነው የተጨመረው ኮንቨርሽን ቴብል ተሰርቶለታል አለቀ መሰረታዊ ልዩነቱ ይሄ የምናውቀው ይሄንን ነው እኛ ፐርሰንት ብለን ያስቀመጥነው እስኬሉን ካስቀመጥን በኋላ ዝቅተኛ ደመወዝ ተከፋዩ ታዲያ ስንት ፐርሰንት ነው አሁን የሚያገኘው ልዩነቱ የሚል ጥያቄ ስለሚነሳ ሰነዱ ላይ በደንብ አመላክተን ቀርቦ ሲወሰን ተግባራዊ ለማድረግ ከክልሎች ጋር ስንወያይም ይላል ስኬሉ አለ። ስኬል ያሸጋሸግ ነው። በስኬል ማሸጋሸጋችን ምክንያት የሚመጣው ልዩነት ምንድን ነው የሚለውን አሳይተናል። የደሞዝ ስኬል ማስተካከያው የእኛም ቢሆን የመምህራኑ ማለት ነው፣ ቅሬታ ሲፈጥሮ የነበሩ ነገሮች አሉ። ረጅም እድሜያቸውን በመምህርነት ውስጥ ያሳለፉና ከ30 ዓመት በላይ ያገለገሉ መምህራንን አንድ እርከን ውስጥ መክተቱ በመምህራን ዘንድ ትልቅ ቅሬታ ፈጥሮ ነበር። ይሄን ወዲያውኑ ገልጸን ነበረ። ምን ለውጦች መጡ? እኩል ስራ እኩል ክፍያ የክፍያ ስርዓት ነው ዋናው ችግር አሁን ያለው ይሄ በመሆንበት ጊዜ በነገራችን ላይ ልዩ ባህሪ ያላቸው ተቋማትን በሚመለከት ልዩ የሚያደርጋቸው ባህሪያት በሙሉ ተዘርዝረው ነጥብ ውስጥ ይካተታሉ። በአገር አቀፍ ደረጃ ለእኩል ስራ እኩል ክፍያ ስርዓት በሚዘረጋበት ጊዜ የመምህራንም በተመሳሳይ መልኩ በዛ ተመዝኖ እንዲያገኙ ይደረጋል። ሀገሪቱ ለያዘችው የህዳሴ ጉዞ ስኬት የተማረ የሰው ኃይልን በማፍራት ረገድ የማይተካ ሚና እየተጫወቱ ለሚገኙ መምህራን የደሞዝ ስኬልን ከማሻሻል ባለፈ ሌሎች ጥቅማ ጥቅሞችን እንዲያገኙ ለማድረግ እየተሰራ መሆኑንም የትምህርት ሚኒስትሩ ተናግረዋል። ከደሞዝም በላይ ቅድም እናንተም እንዳነሳችሁት በመኖሪያ ቤት እና በመሳሰሉት ላይ ተጀምሮ ያልተጠናቀቀው ስራ ወይም በፍጥነት ማሄድ የነበረበትን ስራ ማፋጠን ያስፈልጋል። ይሄ ምናልባትም ከደሞዝም በላይ ለመምህራኖቻችን ትልቅ ትርጉም ይኖረዋል። በቀጣይነት ከደሞዝ ስኬል ማሻሻያው ጋር በተያዘ በዝርዝር ጉዳዮች ላይ ያለውን የግንዛቤ ክፍተት ለመሙላት ከመምህራን ማህበራትና ከሚመለከታቸው አካላት ጋር ውይይት እንደሚደረግም ተጠቁሟል። ከዚህ ጋር በተያዘ ግን የመማር ማስተማር ሂደቱ ላይ ክፍተት መፈጠር የለበትም ብለዋል። ዶክተር ሽፈራውም የመጀመሪያው የሞራል ጥያቄ ያለበት ነው፣ ሁለተኛው ህጋዊ ተጠያቂነትን ሊያስከትል የሚችል ነው ይህንን ኃላፊነት በጋራ መውሰድ ላይ ችላ የሚባል ነገር እንዳልሆነ እኛ የምናስበው አንድ ጥሬ ሀቅ አለ። እንዲሆንልን የምንፈልገው በሌላ በኩል ደግሞ ሌላ ነገር ማሳካት የሚፈልገውም ይቀላቀላል። እንዲቀላቀል እድል የምንፈጥረው ሊቀላቀል በሚችል አይነት መንገድ ፍላጎቶቻችን ወይም ጥያቄዎቻችንን ስናስኬድ ነው። መምህራን ውጤት ተኮር በሆነ መልኩ ተጠቃሚ የሚሆንበትን መንገድ የሚለይ ጥናት ከባለ ድርሻ አካላት ጋር በመሆን ለማካሄድ ዝግጁ መሆኑንም የፐብሊክ ሰርቪስና ሰው ሃብት ልማት ሚኒስቴር አስታውቋል። የታላቁን የኢትዮጵያ ህዳሴ ግድብ አስመልክቶ ዓለም አቀፍ የመገናኛ ብዙሃን ያሰራጯቸው የነበሩ የተዛቡ ዘገባዎች አሁን ላይ እየተስተካከሉ መጥተዋል። በስድስት ዓመት ውስጥም ከአራት መቶ በላይ የሚሆኑ የመገናኛ ብዙሃን ተቋማት ጋዜጠኞቻቸውንና እንደዚሁም ደግሞ ወኪሎቻቸውን ግድቡ ወደሚገነባበት ስፍራ ልከዋል። ነቢል በቀለ በዚህ ዙሪያ ዘገባ አዘጋጅቷል። ከፕሬስ እስከ ድረገጽ፣ ከሬዲዮ እስከ ቴሌቪዥን ዓለም አቀፍ የመገናኛ ብዙኃን ጋዜጠኞቻቸውን ወደ ታላቁ የኢትዮጵያ ህዳሴ ግድብ መላክ የጀመሩት ገና ከመጀመሪያው ነበር። ከመነሻው ፕሮጀክቱ በተፋሰሱ የታችኞቹ ሀገራት የሚኖረውን ጉዳት ሲያራግቡ እንዳልነበር በሂደት ዘገባዎቻቸው ረግበውና ለዝበው የጋራ ጠቃሚነት የዜናዎቻቸውና ዘገባዎቻቸው መርህ እየሆነ መጥቷል። የታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክት ከመጀመሪያውኑም ወደ ግንባታ ከመግባታችን በፊት ለስነ ምህዳሩ በጎ መሆኑን ኢኮኖሚካሊም ቴክኒካሊም አዋጪ ሳውንድ መሆኑን ለእኛ ከሁሉም በላይ ደግሞ ለታችኞቹ ተፋሰስ ሀገሮች ለኢትዮጵያ ከሚሰጠው ጥቅም ባልተናነሰ ጥቅም እንደሚሰጥ አውቀን ነው ወደ ስራ ውለታ የገባ ነው። ይሄንን እንግዲህ በተለየ ሁኔታ የሚያስተጋቡ ወገኖች የሉም ማለት አይቻልም። እጅግ በጣም ጥቂት ይሄን ደግሞ ያው እንደ መንግስታችንም እንደ አቅጣጫ የያዘ ጉዳይ ነው ማስረዳት ነው። እንደማይጎዳ እናውቀዋለን፣ እንደ ዜጋም እንደ መንግስትም ሌሎቹን እየጎዳን እኛ እንበልጽግ የሚል አመለካከትም ፖሊሲም የለንም። አስቀድሞ ሲገለጽ እንደነበረው ፕሮጀክቱ ለታችኞቹ የተፋሰሱ ሀገራት ጉዳት የሌለው መሆኑን ብቻ ሳይሆን የግድቡ ግንባታ ለኢትዮጵያ የሞት ሽረት ጉዳይ መሆኑን በማስረገጥ በዓለም አቀፍ የመገናኛ ብዙኃን አገሪቱን ማጉላት ትችሏል። የሰው ልጆች በሰላም እንዲኖሩ ከሁሉም በላይ ትልቅ አስተዋጽኦ የሚያደርግ ፕሮጀክት ነው። ስለዚህ ኢትዮጵያውያኖች እዚህ የሚገነቡት በተለያየ መስክ የሚማስኑት የዜጎቻቸውን ኑሮ ለማሻሻል ነው። ወደ ተሻለ ደረጃ ለማድረስ ነው። መካከለኛ ገቢ ያላትን ሀገር በቅርብ ለማየት ነው። የበለጸገች ለማድረግ ነው። ትውልድ እስከ ወዳኛው ድረስ የሚያስታውሰውና መጪው ትውልድ በተሻለ ሁኔታ የሚኖርባትን ሀገር በጋራ እያነጹ ነው። ይህንን ደግሞ ከእነሱ አልፈው ሌሎቹን ተጠቃሚ በሚያደርግ ሁኔታ እየሰሩ ነው። ተጠቃሚም እያደረጉ ነው የሚል ትልቅ አመለካከት ግንዛቤ ይዘው ነው የሚሄዱት በታላቁ የኢትዮጵያ ህዳሴ ግድብ የስድስት ዓመታት የግንባታ ጉዞ እስካሁን አራት መቶ የመገናኛ ብዙሀን ጋዜጠኞቻቸውንና ወኪሎቻቸውን ልከዋል። የአንድ ሀገር ህዝቦች፣ ብሔሮችና ብሔረሰቦች፣ ትውልደ ኢትዮጵያውያን ውጭ የሚኖሩ ወገኖች ሁሉ አንድ ላይ ሆነው እየገነቡት ያለ ፕሮጀክት ነው። ይሄ የተለየ ያደርገዋል። በዚህም ምክንያት እድለኞች ነን እዚህ መምጣታችንና ማየታችን ነው የሚሉት ከሌላ አልፈው ማለት ነው። ስለዚህ በነፃነት ያዩትን ተመልክተው እንዲዘግቡ ነው ሁሌ የምንላቸው። ምንም የምንዘጋው ወይም የምንደብቀው ሁኔታ እንደሌለ እንገልጽላቸዋለን። የሚጠይቁንንም ጥያቄ በአግባቡ ፕሮፌሽናሊ ማለት ነው እንመልስላቸዋለን ኮምፒተንትሊ ተጠይቆ ሳይመለስላቸው የሄደ ሁኔታ የለም። በዚህም በግድቡ ዙሪያ አንዣበው የነበሩ ግራ አመለካከቶችን ማቅናትና የሀገሪቱን ገጽታ በመገናኛ ብዙሃኑ አማካኝነት ማስተላለፍ ተችሏል። የሀገር አቀፉ የፖለቲካ ፓርቲዎች የጋራ ምክር ቤት አባላት የፓርቲዎች የክርክርና የድርድር አሰራር ረቂቅ ደንብ ላይ ውይይት አደረጉ። አባላቱ የአደራዳሪን ምርጫ በተመለከተም የተለያየ አቋም በመያዛቸው የተነሳ ተቃዋሚ ፓርቲዎች ለመጋቢት ዘጠኝ የጋራ አቋም ይዘው እንዲመጡ ነው ውሳኔ የተላለፈው። ሜሮን በረዳ ሀገር አቀፍ የፖለቲካ ፓርቲዎች የጋራ ምክር ቤት አባላት የፓርቲዎች የክርክርና የድርድር አሰራር ረቂቅ ደንብ ላይ ውይይት አካሂደዋል። አባላቱ በአራት የረቂቅ ደንቡ አንቀጾች ላይም በጋራ መክረዋል። በውይይታቸውም የድርድርና የክርክር አመራር በሚለው አንቀጽ ላይ የተለያየ አቋምን አንጸባርቀዋል። እዚህ ያሉት ሃያ አንዱ ፖለቲካ ፓርቲዎች ተራ ተበጅቶላቸው እያንዳንዱ መድረክ የሚመራበት ሁኔታ ቢፈጠር የተሻለ ሁኔታ ስለሚያመጣ በዛሬ ጊዜ ገለልተኛ አካል ነው ብለን የምናስቀምጠው አካል በግልጽ ስለማይታይ እያንዳንዱ ፖለቲካ ፓርቲ በጣ በመድረኩን የሚመራበት ሁኔታ እንዲፈጠር ነው የሚል አቋም አለ። ነፃ ገለልተኛ አደራዳሪዎች መሆን አለባቸው። በችሎታ፣ በእውቀት፣ በሙያ የተመሰከረላቸው መሆን አለባቸው። ገለልተኝነትን በተመለከተ ለፖለቲካ ፓርቲዎች ነው ገለልተኛ የሚሆኑት። ለሀገር ገለልተኛ ሊሆን አይችሉም። ጥሩ የሚሆነው እራሳችኑ ተደራድረን እራሳችኑ አመራር መርጠን ብንሄድና በዚህ አደራዳሪ ብንዋይ ማለት በራሳችን አሰባሳቢነት ብንዋይ አጀንዳውንም በዚሁ ማዕከል እንድን አባላቱ አደራዳሪ አካላትን በሚመለከት የጋራ መግባባት ላይ ባለመድረሳቸው ተቃዋሚ ፓርቲዎች እስከ መጋቢት ዘጠኝ የጋራ አቋም ይዘውን ለመምጣት ቀጠሩ ይዘዋል። የስብሰባው ሁለተኛ መከራከሪያ የነበረው ለድርድርና ለክርክር የሚቀርቡ የፖለቲካ ፓርቲዎቹን መወሰን ላይ ሲሆን፣ በዚህ አንቀጽ ዙሪያም የተለያዩ ሀሳቦች ተሰንዝረዋል። የተፈጠረው መድረክ ሁላችን ልንሳተፍበት፣ ልንደራደርበት ነው የሚገባው በተወሰነው መልኩ የተወሰነ ፓርቲ ከገዢው ፓርቲ መደራደር የቀረው ደግሞ በስብሰባ ስምምነት ላይ ተሳተፍ እንዲሆን አድርጎ ማስቀመጡ ጥሩ ስላልሆነ ለሀገራችንም ለፓርቲዎችም የሚያስኬድ ስላልሆነ ሀያ ሁለቱ ፓርቲዎች በድርድር ላይ መሳተፍ መቻል አለባቸው። እንደ እኔ ፓርቲና እንደ መርህ ግን መድረክም ተደራድሮ የሚያመጣው ህግ ምህዳሩን ካሰፋ የእኔ ፓርቲ ተጠቃሚ ነው። ስለዚህ ምንድን ነው የሚሆነው? ሀሳቦች ሲሰነዘሩ በሀሳቦች ላይ ምናልባት ይሄ ነገር ሊጠቅም ይችል ይሆናል፣ ጥያቄዎቻችንና የወደፊት አጀንዳዎቻችን ሊመልሱልን የሚችሉ ነገሮች እየተንጸባረቁ ነው የሚለው ሀሳብ ካለ ያንን አጉልተን ብንሄድና ዛሬ ላይ ሆነን ግን ምን እናድርግ የሚለውን ነገር ብንፈጥር ጥሩ ነው የሚሆነው እኛ ተቃዋሚ ፓርቲዎች አንድ ላይ ሆነን በአንድ መንገድ እንነጋገር የሚል አቅርበዋል። እነ ዶክተር ጫኔም ባቀረቡት ጥበብ ያለ ይኑረን የሚል አቅርበዋል። በእኛ በኩል ሀያ አንዱና ኢህአዴግ የሚለው ላይ እስከተስማማን ድረስ፣ ከተስማማችሁ ፖለቲካ ፓርቲዎች ተሰብስባችሁ ጥበብ አድርጋችሁ ብትመጡ አንድ ፓርቲ ጋር የምንነጋገርበት የተለየ አጀንዳ ካለ ፓርቲው ከሌሎች ፓርቲዎች ጋር የጋራ አጀንዳዎቻችሁን ከጨረስን በኋላ ልንደራደርም ልንከራከርም እንችላል በተጨማሪም ምልአተ ጉባኤን በተመለከተ ከሀያ አንዱ ተደራዳሪ ፓርቲ አባላት ሁለት ሶስተኛ የሚሆነው ከተገኘ ስብሰባ መጀመር እንደሚቻልና ና በስብሰባው የሚወሰኑ ውሳኔዎች እንዲጸድቁ የጋራ አቋም በመያዝ የዕለቱን ስብሰባ አጠናቀዋል ኢትዮጵያ ወደ ኢንዱስትሪ መር ኢኮኖሚ እያደረገች ያለችውን ሽግግር የሚያፋጥን ጥናት በማዘጋጀት ለመንግስት ተቋማት እያቀረበ መሆኑን የፖሊሲ ጥናትና ምርምር ማዕከል ገለጸ። ምግብ ነክ ያልሆኑ የአግሮ ፕሮሰሲንግ ዘርፎች ላይ በምን መልኩ የኢንዱስትሪ ሚኒስቴር ውጤታማ ሊሆን እንደሚችል የሚገልጽ ጥናታዊ ጽሑፍ ቀርፏል። ለዝርዝሩ ብርሃን እያየው የፖሊሲ ጥናትና ምርምር ማዕከል ባለፉት ሁለት ዓመታት አስራ አራት ያህል ጥናቶች እንዲጠኑ በማድረግ ለኢንዱስትሪ ሚኒስቴርና ለሌሎች ተቋማት አበርክቷል። ማዕከሉ ከግብርና ወደ ኢንዱስትሪ የሚደረገውን ሽግግር ለማፋጠንም አብዛኛውን ጥናቱን ኢንዱስትሪዎች ላይ አድርጓል። በተለይም ምግብ ነክ ያልሆኑ የአግሮ ፕሮሰሲንግ ዘርፍ ኢንዱስትሪው እድገት ለማስቀጠል መወሰድ ስላለባቸው የፖሊሲና የአሰራር ማሻሻያዎች የቀረበው ተጠቃሽ ነው። ጥናት አቅራቢዎቹ እንዳሉት ብዙ ጥረት ሳይጠይቅ ገቢ ማግኘት የሚቻልባቸው ስራዎች አሉም። በኢንዱስትሪዎች የሚፈጠሩ መሰናክሎችን በመቀነስ መለወጥ የሚቻልበት መንገድ እንዳለ ነው ያመለከቱት። የግል ባለ ሀብቱም ወደዚህ ፕሮሴሲንግ ኢንዱስትሪ የመግባት ፍላጎቱ እንዲጨምር ቢያንስ ቢያንስ እንኳን የጥሪቃ አቅርቦቱ መሻሻል መቻል አለበት። ሌላው ደግሞ በቀላሉ መስተካከል የሚችል የመብራት በተከታታይ በተደጋጋሚ መብራት የመጥፋት እሱ እንግዲህ በዚህ ምግብ ኢንዱስትሪው ራሱን የቻለ ለየት ያለ ባህሪ ስላለው አንድ ጊዜ መብራት በመጥፋት ምክንያት በኦንላይን ፕሮሰሲንግ ላይ ያለ ያሁሉ ዳሜጅ ሊሆናል። ጣና ሙጫን በተመለከተ በተፈጥሮ የሚበቅል እንጂ እንደ ባህር ዛፍ ወይም እንደ ጽድ ወይም ሌሎች መሰል የዛፍ አይነቶች አፍልተን አሳድገን ጥቅም ላይ የምናውለው አይደለም። ስለዚህ እሱን አጠቃቀማችን ሳይንሳዊ በሆነ መንገድ ደግፈን መጠቀም መቻል አለብን ማለት ነው። ከሚገባ በላይ ግንዱ መታት የለበትም፣ መቁሰል የለበትም። ግንዱን አቁስለን ነው ዕጣንና ሙጫ የምናገኘው እና እሱ በደንብ መታየት። ስለዚህ ሊጠፋ ይችላል። በዚህ አካሄድ ከተከተል እሱ እንደ ስጋት ሊታይ ይችላል። ሌላኛው በቀርከሃም ይሁን በእንጨት ዘርፍ የሚታየው ትልቁ ስጋት ህገወጥ ንግድ አለ። የኢንዱስትሪ ሚኒስቴር በበኩሉ ምርምሮቹ እቅዶችን የሚያሳኩ መሆናቸውንም ገልጿል ግብርናን የማዘመን የአግሮ ፕሮሰሲንግ ሴክተር ለማሳደግ የተጀመሩ ጥረቶች አሉ አሁን እዚህ ላይ ሪኮመንድ የተደረጉት ከነዚህ ጋር ኮንሲስተንስ ናቸው ስለዚህ አሁን ለእኛ ይህንበት ያለውን ነገር ትክክል ነው ማለት ነው ይሄ በሙያተኞች ሀገር ውስጥ ያለው ነባራዊ ሁኔታ አይቶ አጥንቶ ከውጭም እንደዚሁም የተሻለ ተሞክሮ ነው የሚባለው ሀገሪቱ ምግብ ነክ ካልሆኑ የአግሮ ፕሮሰሲንግ ዘርፍ መጠቀም የምችል መሆኑን የፖሊሲ ጥናትና ምርምር ማዕከል ዋና ዳይሬክተሩ አቶ አባይ ጸሐይ ተናግረዋል። የምግብ ነክ የራሳችን ኢንዱስትሪዎች እንዴት በፍጥነት ማስፋፋት እንደምንችል ለሀገር ውስጥ ፍላጎት በቅድሚያ፣ ስለዚህ ከውጭ የምናስመጣውን እያስቀረን ራሳችን ሀገራችን ውስጥ እንድናመርት ነው። ምግብ ነክ ያልሆኑ የሚባሉት ደግሞ ወይ እንጨት ነክ ናቸው፣ ቀርከሃ፣ ወይ እጣን፣ እንደዚህ ያሉ ነገሮች አሉ። እነዚህ ሌሎች ሀገሮች በብዛት ሄደውበችናል። አንዳንዱ እኛ ከውጭ እንገዛል። ጥሬ እቃው ግን እዚህ ሀገር አለ፣ ጉልበቱ እዚህ አለ፣ እዚህ ሀገር አለ። ለምንድን ነው ራሳችንን የማናመርተው? ምርምሮቹ በተጨባጭ የሀገሪቱን የወደፊት አቅጣጫ የሚያመላክቱም ብለውታል በዘርፉ የተደረጉ ምርምሮች ዝርዝርና ጥልቅ ጥናት ከተሰራ በኋላ ወደ ተግባርም የሚገባበት ነው። የምትከታተሉ ዜና የሚተላለፈው ከኢቢሲ ነው። ማስተካከያ አለን። ቀደም ሲል ከቀረበው ዜና በፊት በቀረበው የፖለቲካ ፓርቲዎች ዜና ላይ የሀገር አቀፍ የፖለቲካ ፓርቲዎች የጋራ ምክር ቤት የተባለው በስህተት ስለሆነ የሀገር አቀፉ የፖለቲካ ፓርቲዎች የክርክርና የድርድር አሰራር ረቂቅ ደንብ ላይ ውይይት አደረጉ በሚል እንዲስተካከል ከይቅርታ ጋር እንጠይቃለን። ቅዳሜ መጋቢት ሁለት ከሚመረቁት የአስር ዘጠና ሀያ ስምንትና አርባ ስልሳ ቤቶች በተጨማሪ ግንባታ ላይ ያሉትን ቤቶች አጠናቆ ለባለድለኞች ለማስተላለፍ እየተሰራ መሆኑን የአዲስ አበባ ከተማ አስተዳደር ከንቲባ ድሪባ ኩማ ገለጹ። ከንቲባ ድሪባ ቅዳሜ የሚመረቁትን የጋራ መኖሪያ ቤቶች በተመለከተም መግለጫ ሰጥተዋል። የተከታተለው ዮሐንስ ፍስሐ ነው። በ11ኛ ዙር ለነዋሪዎች የተላለፉትን 9 39249 ቤቶችና ግንባታቸው ተጠናቆ በቅርቡ ለቤት እድለኞች የሚተላለፉትን 1292 የ40/60 የጋራ መኖሪያ ቤቶች የፊታችን ቅዳሜ መጋቢት ሁለት ቀን ስለሚደረግላቸው ይፋዊ ምርቃት ስነ ስርዓት ነው። አዲስ አበባ ከተማ ከንቲባ አቶ ድሪባ ኩማ መግለጫ የሰጡት የሚመረቁ ቤቶችን በተመለከተ አንደኛው የ20/80 እና የ10/90 በ11ኛ ዙር እጣ ለዜጎች የተላለፉ በተለይ ቦሌ አረብሳ ላይ ያለው ቅልንጦ ያለውና ኮየ ፈጬ አካባቢ ያሉ ቤቶች ናቸው። እነዚህ ቤቶች ወደ 39 ሺ ይሆናሉ። ከነዚህ 39 ሺ ውስጥ የተወሰኑቱ ለልማት ተነሺዎች የቀሩ አሉ። ሌሎቹ ግን በእጣ ተላልፎ ያው ዜጎች ከባንክ ጋር ውል ተፈራርሞ ካርታም ወስዶ ወደ ቤት የሚገቡበት ቅዳሜ ዕለት የቁልፍ ርክክብ ይደረጋል። ሁለተኛው ምርቃት የሚካሄደው የአርባ ስልሳ ቤት ነው። በአጠቃላይ ሱቆቹን ጨምሮ ወደ አንድ ሺ ሁለት መቶ ዘጠና ሁለት የሚደርሱ ቤቶች ናቸው። እነዚህም በሁለት ሳይት ላይ የተገነቡ ክራውን እና እዚህ ሰንጋተራ የተባለ ሳይት ላይ የተገነቡ ናቸው። ግንባታቸው የተጠናቀቀው በክራውንና ሰንጋተራ አካባቢዎች የሚገኙት 1292 የ40/60 የጋራ መኖሪያ ቤቶችም እጣቸው በቅርቡ ይወጣል ብለዋል ከንቲባው። ግንባታም በተመለከተ የሚቻለውን አህል ተደርጓል። በባንክ በኩል ግን በተቻለ መጠን የሲስተም የመገንባት ካስተመሮቹ ጋር የተፈራረሙትን ውለታ ቤቱ ማሟላቱን የማረጋገጥና ፈጥኖ ወደ እጣ የመሄድ ሂደት ላይ ስለሆኑ ይሄ ከዚህ በኋላ ብዙ ጊዜ የሚወስድ አይሆንም። ከንቲባ ድሪባ ቅዳሜ የሚመረቁትን የጋራ መኖሪያ ቤቶችና ሌሎች ከጋራ መኖሪያ ቤት ጋር ተያያዥ የሆኑ ጥያቄዎች ከጋዜጠኞች ቀርቦላቸው ምላሽም ሰጥተዋል። ባለፈው በነበረን የመገናኛ ብዙኃን የመስክ ምልከታ የተለያዩ ሳይቶችን ለመጎብኘት ሞክረናል። ቅዳሜ ለማስመረቅ መጣደፉ ምንድን ነው? ብዙ መሰረተ ልማት ያልተሟላላቸው ነገሮች ተመልክተናል። እርስዎ ይህንን ተመልክተውታል ወይ? የአርባ ስልሳ ሙሉ በሙሉ ተሟልተዋል። የቀረ መሰረተ ልማት የለም። በ ሀያ ሰማኒያ ላይ የተወሰነ መብራት ማስገባት ላይ የተጓተተ ነገር አለ። ይሄን ተረባርቦ እንዲጨርሱ ግፊት እየተደረገን ያለው ቤቶቹ ቶሎ ካልተላለፉ ዞሮ ዞሮ ወለዱ ለዜጎችም ችግራቸውን አይፈታም። ዝም ብሎ የሚንከባለል ነው የሚሆነው። ዜጎቹ ቶሎ ቤቱን አግኝቶ ችግራቸው ሊቃለል ይገባል። መንግስትም ደግሞ አስተላልፎ ገንዘብ አግኝቶ ሌላ ቤት ግንባታ መጀመር ይኖርበታል። በጠቅላይ ሚኒስትሩ ትእዛዝ ሁለት ሺህ ቤቶች ለኪራይ እንዲገነቡ ተወስኖ ነበር እና የእነሱ አሁን ምን ደረጃ ላይ ነው የሚገኘው? ወደፊት የሚከራዩ ቤቶችን እንዲገነባ የፌዴራል መንግስት ወስኖ የማደራጀት ስራ ተጀምረዋል። ወደ ሁለት ሺህ ቤት ለመጀመር አሁን ዲዛይኑ አልቆ የመሬት ዝግጅትም አልቆ ወደ ግንባታ እንገባለን የሚል ነገር ተቀምጧል። በተጨማሪም በየክፍለ ከተማው በጣም ዝቅተኛ ገቢ ያላቸው ዜጎችም ደግሞ በጣም አነስተኛ በሆነ ክራይ የሚያገኙበትን አፓርትመንቶች በየክፍለ ከተማው ለመገንባት እናስባለን። ባለው መረጃ እንግዲህ ወደ 160 ሰዎች ሙሉ በሙሉ መቶ ፐርሰንት እንደቆጠቡና ወይ ክፍያውን እንደከፈሉ ነው እንግዲህ መረጃ የሚያሳየው። ግን አሁን የወጡት ቤቶች 1294 አካባቢ ናቸው። እንዴት ነው የመምረጫ መስፈርተዋል? ለምሳሌ መቶ ፐርሰንት የቆጠቡት ከሆነ እስከ ዛሬ የቆጠቡት ሰዎች ምንም ተስፋ የላቸው። ምክንያቱም መቶ ፐርሰንት የቆጠቡት ራሱ ወደ 16 ሺ ደርሰዋል። ና ምንድን ነው ተስፋው ታዲያ የሚቆጠቡት ሰዎች ምንና ምነው ነው የሚቆጠቡት? ና የእጣ ውስጥ መስፈርት እንዴት ነው የሚሆነው? በስትራቴጂው መሰረት መጀመሪያ መቶ ፐርሰንት የቆጠቡት ያገኛሉ። ቀጥሎ ደግሞ ቁጠባቸው ወደዛ የተጠጋ ያገኛሉ። በዚህ አይነት መንገድ እንዲሄድ ከመጀመሪያውኑ የብዙ ሀገሮች ልምድ ተወስዶ በተለይ የምስራቅ ኤዥያ ሀገሮች ልምድ ተወስዶ የተዘጋጀ ፕሮግራም ነው። በተለያዩ ጊዜያት ቤት ለማግኘት ተመዝግበው እየቆጠቡ የሚገኙ ቤት ፈላጊዎች ቁጠባቸው እንዳያቋርጡ መልእክት አስተላልፈዋል ከንቲባ ድሪባ።